ሐረግ ድራማ እንግዲህ በክፍል ዘጠና ስድስት ላይ ገንየ ሁሉንም ነገር አስታውሳ ወደ ሙሉ ጤንነቷ አታመልሳለች ማለት ነው። በሌላ በኩል ግን ሉሊት እንደዚህ እንዳደረከጃት ለቢኒያም እና ለናታን ስትነግራቸው ሌላ ወጥመድ ይዘጋጅላታል ማለት ነው ለሉሊት። ሉሊት እንግዲህ ስለናታን ቤት ውስጥ ስላለው ነገር በሙሉ አጣርተሽ ንገሪኝ ተብላ ነበረ። እሷ ግን እንኳን ልታጣራ ናታን ሌላ ሰው ሆኖባታል፣ አውሬ ሆኖባታል። እሷ እንደውም ናታንን አስፈራርታ ብዙ ነገሮችን ለማጣራት ሞክራ ነበረ ለ ለጽዮን አባቷ እንደሞተ እናገርልሃለሁ። ከዛ ውጭ ግን የት እንደምታመሽ እና ምን እንደምትሰራ ንገረኝ ስትለው፣ እንግዲህ ይህን ካደረግሽ እራስሽ ታቂያለሽ። የምትሰሪያትን እያንዳንዷን ነገር ደርሽባታለ፣ ሴቶችን እንደምታግጅ ወንጀለኛ እንደሆንሽ፣ ከማን ጋ እንደምትሰሪ፣ የት እንደምትይ ሁሉንም ነገር አውቂ ብሻለሁ። ስለዚህ ይህን ነገር ካደረግሽ ራስሽ ታውቂ ያለሽ እኔ የማደርገውን እኔ አውቃለሁ፣ በማለት ከባድ ማስፈራሪያ ሰጥቷታል ማለት ነው። ይሄ ነገር ደግሞ ናታን እንደዚህ መቀየሩ ለሉሊት እንግዳ ነገር ሆኖባታል። እሷን በድንጋጤ እንዴት ነው እንደዚህ ሊቀየር የቻለው? አንቺ በፊት የምታቂ ናታን አይደለውም። አሁን ላይ ና ኤፍነኛ አስፈሪው ና ከባዱ የያፌት የበላይ አለቃ ነኝ። ስለዚህ እማደርገውን እኔ ያውቃለሁ። ካለበለዚያ ግን አርፈሽ ተቀመጭ፣ በማለት እንግዲህ ናታን ከባድ ማስጠንቀቂያ ሰጥታታል ለሉሊት ማለት ነው። ሉሊት ደግሞ በድንጋጤ እየራደች ትገኛለች። ምክንያቱም የምትሰራውን ስራ በሙሉ አውቁባታል ማለት ነው። ካሁን በፊት እንደምታቁት ኤፍራታን አሳግታ እዛ መከራውን ሁሉ ስታበላት የነበረችው አንደኛዋ ሉሊት ናት። ሁለተኛው ያፌት ነው። ስለዚህ ይሄን ሁሉ ነገር እንዳወቀባት ስትደርስ ይቀጥል ደግሞ የጽዮንን እሷናት እንግዲህ ከመሬት ጥላት ማስታወስ ረስታ የነበረ እስካሁን ድረስ ሁሉም ጽዮን እንደማታስታውስ ነው የሚያውቁት። ነገር ግን ጽዮን ካስታወሰች ቆይታለች፣ ከኤፍራታ ጋር ሆኖ መስራት ጀምረዋለኝ። ስለዚህ ከዳግምና ከኤፍራታ ውጭ ጽዮን እንዳስታወሰች የሚያውቅ ሰው የለም ማለት ነው። አሁን ሉሊት ምን ልታደርግ ትችላለች? ይህም ቤት ለቃ ትወጣለች፣ ወይስ ደግሞ እዚሁ እየተጋፈጠች እጇን በቀጥታ ለፖሊስ ትሰጣለች? ሌላ እንግዲህ ያፌት ኤፍራታን በሆነ ነገር ጠርጥሮ ታል እንደ ሰራሽ ማ ለአንቺ ምንም ነገር አይገባሽም ነበር እያላት ነበረ ምን ሰራው ምን አደረኩ እያለች ነው የሰራሽውን ራስሽ ታቂያለሽ በሌላ ጊዜ እንነጋገርበታለን እያላት ነበረ ያፌት ስለዚህ ያፌት ኤፍራታ የጀመረችው የሆነ ቅድ እንዳለ ደርሶባታል ማለት ነው። ይሄ ነገር ደግሞ ለኤፍራታ በትንሹም ቢሆን ስጋትን ያመጣባታል። ሌላ ግን ያፌት ለኤፍራታ ትልቅ የሆነ መርዶ ነግሯታል። ሲሆንም የተወሰነ ፍንጭ ካሁን በፊት ሰምታ ቢሆንም ነገር ግን እርግጠኛ ስላልሆነችበት ብዙም ቦታ አልሰጠችውም ነበር። ነገር ግን አሁን ላይ ያፌት በተደጋጋሚ ናታንን ከአንዲት ቆንጅዬ ሴት ጋር እያየውት ነው ሌላ የህይወት አጋር ይዟል ሲላት፣ እንግዲህ ኤፍራታ ደንግጣ ነበረ። ነገር ግን ጽዮን እንድትረጋጋ ባይኗ ስለጠቀሰቻት፣ ከዛ በኋላ ተረጋግታ መብቱ ነው መያዝ ይችላል፣ እኔም የራሴን ህይወት ይሻለው፣ ስለዚህ እሱም የራሱን ህይወት መጀመር ይችላል በማለት እንግዲህ ለያፌት ምንም እንዳልተሰማት ለማሳየት ሞክራለች። ነገር ግን ውስጧ በጣም ረድብን ነበር ያለው ይሄ ነገር ኤፍራታ ላይ በትንሹም ቢሆን ተስፋ መቁረጥን ያጭርባታል። ምክንያቱም ካሁን በፊት ከናታን ጋር እንደምትሆን ባለሙሉ ተስፋ ናት። አሁን ላይ ግን የሰማችው ነገር ተስፋ እንዲሟጠጥ ያደርጋታል። በናታን ላይ ያላት ተስፋ በትንሹም ቢሆን እንዲቀንስ ያደርጋታል። ምክንያቱም ሁሉንም ነገር እያደረገችው ለናታን ስትል ነው። አሁን ላይ ከናታን ጋር ተመልሰው እንደሚሆኑ በተለይ ጽዮን ካስታወሰች በኋላ ጽዮንም ብዙ ተስፋ እየሰጠቻት ስለሆነ ያረገዘችውም ልጅ እንግዲህ ከናታን ስለሆነ በቃ በሙሉ ተስፋ አብረው እንደሚሆኑ ሁሉንም ነገር አልፎ ነው ተስፋ ያደረገችው። ነገር ግን ይህን ነገር ስትሰማ በትንሹም ቢሆን ተስፋ ቆርጣ ያቀደችውን እቅድ ልትተው ትችላለች። ካልበለዚያ ግን ከጽዮን በደንብ አጣርታና ደ ደግሞ ከራሱ መስማት የምትፈልግ ይመስለኛል። በእርግጥ ኤፍራታ በናታን ላይ ተስፋ ቶሎ አትቆርጥም። ነገር ግን በትንሹም ቢሆን ከሴት ጋር ሆነ ስትባል ትንሽ ተስፋ መቁረጥ ስሜት ሊሰማት ይችላል። ነገር ግን ናታን አዲስ ህይወት ቢጀምርም ለነዛ ለታገቱ ሴቶች ስል ራሴን መስዋዕት አድርጋለሁ ብላ ስለነበረ ከአሁን በፊት ኤፍራታ ቅዷን የምትተው አይመስለኝም። ናታን ከሌላ ሴት ጋር ሆኗል፣ ፎቶም ቪዲዮም ሊያመጡላት ይችላሉ። በሌላ በኩል እንግዲህ ቢኒያምና ጽዮን ናቸው። ቢኒያምና ጽዮን በእርግጠኝነት ወደ ድሮ ፍቅራቸው ይመለሳሉ። ምክንያቱም ቢኒያም እስከ ዛሬ የማያውቀው ናታን የደበቀውን ሁሉንም ነገር ነግሮታል። አሁን ላይ ዳግም ለቢኒያም ሁሉንም ነገር ለማስረዳት ዝግጁ ይሆናል ብዬ ነው የማያስበው። እንግዲህ ጽዮን ማስረዳት ያልፈለገችበት ምክንያት ለቢኒያም አቤል መረጃ ስለያዘባቸው ቪዲዮ ስለያዘባቸው በወንድሟ እያስፈራራ ስለሆነ ይህን ነገር ከነገረችው ደግሞ ቢኒያም ያልሆነ ነገር ሊያደርግ ስለሚችል አቤል ላይ ነገሮች እንዳይበላሹባት አሁን ላይ ዝምታን መርጣለች። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ሐረግ ድራማ እንግዲህ በክፍል ዘጠና ስድስት ብዙ ነገሮች ተፈጥረዋል። ክፍል ዘጠና ሰባት ደግሞ ብዙ ነገሮች ይፈጠራሉ። እንግዲህ በክፍል ዘጠና ሰባት ብዙ ነገሮች ሊፈጠሩ ይችላሉ። አንደኛ ነገር ናታን የጀመረው ስራ ከፍተኛ ነገር ላይ ሊደርስ ይችላል። ሁለተኛ ነገር ደግሞ ናታንን የያፌት ሰዎችም የዲያራናት ሰዎችም እየተከታተሉት ይገኛሉ። የያቤት ሰዎች እሱን ይዘው ለማገዝ ነው። የዲያራ እናት ሰዎች ደግሞ ናታን የት እንደሚወጣ የት እንደሚገባ አሁንም እንዳይሸውዳቸው እየተከታተሉት ይገኛሉ። አሁን ሁለቱም ወጥመድ ውስጥ እያስገቡት ነው። ነገር ግን ናታን ከሁለቱም ጋር መሆን አይፈልግም። ሌላ የሚከታተሉ ሰዎች አሉ። ከፖሊሱ ጋር አብሮ እየሰራ ስለሆነ ምናልባት ናታንን እነዚህ ወየያፌት ሰዎች ወይም የዲያራናት ሰዎች ሙሉ ማንነቱን ካወቁ እንግዲህ፣ ናታን ለዲያራናት የነገራት የውሸት ማንነት ነው። ቤተሰቦቹንም እህቱ ቡቲክ ቤት እንደምትሰራ በቃ ሌላ ሰው አድርጎ ነው ህቱን ራሱ ያስተዋወቃቸው። ሰው ናታን ትክክለኛው ማንነት ምናልባት ከተደረሰበት የዲያራና ከስራው ልታባረረው ትችላለች። ከዛ ውጭ ግን እንዴት ነው ትክክለኛ ማንነቱን ደብቆ ይህን ስራ ሊሰራ የሚችለው? በሌላ በኩል ያፌት ሰዎች ሲወጣ ሲገባ እየተከታተሉት ስለሆነ እነሱ ምናልባት ሊይዙት ይችላሉ። ከያዙት ደግሞ የጀመረው ነገር ብሉ በሙሉ ሊከሽፍ ይችላል። ላይከሽፍም ይችላል። የማይከሽፍበት ምክንያት ቢኒያ ምን አብሮ እንዲሰራ ከፖሊሱ ጋር አገናኝቶታል። ሰው ናታን ቢታገትም በቶሎ ሊያስለቅቁት ይችላሉ። ምክንያቱም ማን ምን እንደሚሰራ፣ የት እንደሚወጡ፣ የት እንደሚገቡ ሁሉም ደርሰውበታል ማለት ነው። ሌላ እንግዲህ ቤዛ ናት። ቤዛ የያዘችው ፍቅረኛ ወንጀለኛ እንደሆነና በፖሊስ እንደሚፈለግ ከቢኒያም፣ ቢኒያም አይቷል ማለት ነው። ቢኒያም ደግሞ ከቤዛ ጋር እያየው ስለነበረ ከቤዛ ጋር የማየው ልጅ ነው ብሎት ነበር። ይህ ነገር ደግሞ ናታንን በጣም አስደንግጦታል። ቤዛ በተደጋጋሚ ቤት ውስጥ ጓደኛ እንደተዋወቀችና ለረጅም ጊዜ ስልክ እንደምታወራ ናታን ቤት ውስጥ እያየ ስለነበረ ይህ ነገር ናታንን አስደንግጦታል። ምክንያቱም የቤዛ ፍቅረኛ ነ ጓደኛ የመጣው ሰው ምናልባት እነሱን እየሰለለን ይሆናል ብሎ ሊደነግጥ ይችላል። ሄዶ እንግዲህ ቤዛን ሲያገኛት ማን እንደያዘች ጓደኛ ማን እንደሆነ እንድታስተዋውቀው የሚጠይቃት ይመስለኛል። እንግዲህ ቤዛ ሄ ነገር በፖሊስ እንደሚፈለግ ና የወንጀለኛ ወንጀለኛ እንደሆነች እናቱ ስትሰማ ቤዛ ሄን ዘው ለመራቅ ምንም የምታቅማማ አይመስለኝም። የተዋደዱ ይመስላሉ። ብዙ ጊዜ እያሳለፉ ነው። አብረው ስፖርት እየሰሩ ነው። ልክ እንደ ፍቅረኛ ሆነዋል። ነገር ግን አሁን የምትሰማው ና የምታየው ነገር ሌላ ማንነት ይዞ ሊመጣ ይችላል። የእውነት የቤዛ ጓደኛ እነሱን ሊሰልል ነው የመጣ ወንጀለኛ ነው ወይስ ደግሞ የእውነት ቤዛን የሚወዳት ነው? በእርግጥ ከእናቱ ሰዎች ጋር ተገናኝቶ ሲያወራ እንደሰማ ነው ከሆነ፣ እናቱ የምትሰራውን ስራ እንደማይወድ፣ እናቱ እንደማይወዳት፣ እንደማይደግፋት በምትሰራው ስራ ከእሷ እንደራቀ ለራሱ ወንድም ነገር ግን ወንድ ሆኖ እዛ ቢሮ ውስጥ ተቀጥሮ የሚሰራ ሰራተኛ ጋር እያወራ ነበረ። ስለዚህ የቤዛ ጓደኛ የእውነት የቀረባት ነው የሚመስለኝ። ነገር ግን እናቱ የምትሰራውን ስራ ያቃል፣ ግን እንዳትሰራ ከልክሏት፣ ነገር ግን እምቢ ስላለችው ነው ከእናቱ ጋር በተደጋጋሚ የሚጣ ሉት የዲያራ እናትም እንግዲህ ዲያራ የምትሰራው እናቷ የምትሰራውን ስራ እንዳታቅባት። ከናታን ጋም ሌላ ነገር እንዳይፈጠር ከባድ ጥንቃቄ እያደረገች ነው። ይሄ ነገር ደግሞ ከባድ የወንጀል ስራ ስለምትሰራ ልጇ ወንጀል ውስጥ እንዳትገባባት ስለምትፈልግ ነው። ልጇ የእውነት ይህን ስራ እንደምትሰራ ብታቅ ኑሮ ልክ እንደ ወንዱ ልጅ እናቷን በደንብ እንደምትጠላት ጠንቀቃ ታውቃለች ማለት ነው። ሶ ቀጣይ ክፍል እንግዲህ ምን ሊፈጠር ይችላል? ኤፍራታስ እዛ ቤት እስከ መቼ ነው የምትቀጥለው? ሆዷ እየገፋ ሲሄድ ያፌትስ ምን ሊላት ይችላል? ምን አይነት ጥያቄ ሊጠይቅ ሊያስቀምጥ ይችላል። ጽዮንና ዳግምስ አቤልን እንዴት ነው አግተው ያን መረጃ አስጠፍተው? ጽዮን ቢንያምን የራሷ ልታደርግ የምትችለው? ሉዲትስ እንዴት ነው በዚህ ሁኔታዋ ልትቀጥል የምትችለው? በዚህ ያፌት እያሳደዳት፣ በዚህ ደግሞ ናታን እያሳደዳት ብቻ። በቀጣይ ክፍል የሚፈጠረውን ገምቱ።